ምል ሠራ እዚህ ቤት መጣእተረጋ አሁን እኔ ከአንተ ጋር ምንም የሚያለፋልፈኝ ጉዳይ የለም። እባክ ትወጣልኝ ነው የሚወጣው? ምስክር እንግዳ ነው። ምስክር፣ እባክህ አረፍ በል። አልገባኝ። ቆይ ምንድነው እየተፈጠረ ያለው? እዚህ ቤት ውስጥ በጣም ያሟል አይደል? የፍርቱና ሕመም አሁን ነው የገባኝ። ወዷ ይስቆሉ እና ታዲዮ ሳንችን በሚስቱ ላይ ስላመጣሽ ብድር መሆኑ ነው። ቤሪ፣ ማይሆን ቀልድ አትቀልጂ። ትሰምኛለሽ? ይህን ሰው ያልቺ ከሆንሽ አመጣሽው እንዳመጣሽው፣ በሰላም ችግር ሳይፈጠር አስወጭ ልኝ። ላስታውሳችሁ እንዴ ቤቱ እኮ የእኔም ጭምር ነው። የፈለግኩትን ሰው ማስገባትም ማስወጣትም ይችላለሁ። ልጆት አሁንም ፍርቱናን እንደማይወዳት አውቃለሁ። እኔ ደግሞ እሷን መርሳት በፍጹም አልችልም። እሷን መርሳት ለእኔ በጣም ከባድ ያለ እሱ ያሳለፍኩት ጊዜ ምን ያህል በጣም ከባድ እንደሆነብኝ እኔ ብቻ ነኝ የሚማቀው። ሲጀምር አንተ የሰው ሚስት ላይ ምን ያንጠለጥላል? አሁን ደግሞ ሚስት ሆነች ምን ነው እንደ ገረድ ስትረግጣት አደል እንደ ይኖርከው። በሌዋ ላይ ሌላ ሚስት ስታመጣባት እንደ ገረድ ስትጫወትባት አደል እንደ ይኖርከው። ያገባኛል፣ ስለ ፍርቱና በደንብ ያገባኛል። ቤሪ ከአንተ ጋር ሆናለች ስትለኝ ወዳን ደግሞ የሆነ አውቄ ነበር። እሺ በሱ እንኳን እርግጠኛ አትሆነ ወይ እንግዲህ፣ ቤሪ፣ እሱ ነው እኔን ጥሎ ወደ እሷ ጋር የሚሄደው። ይልቁንስ ልጅቷን እያስቸገረ ያለው የእርስዎ ልጅ ነው ማዘር። በፈጠረሽ ቤሪ፣ እስካሁን የፈጠርሽው ችግር ይበቃሻል። ይቅርታ፣ እንግዳይን አታቁሙት። ና ምስክር፣ ወደ ውስጥ ግባ። አሳልፈኝ። ምን ልትሆኑ ልትደባደቡ ነው? እውነትም፣ እንዴት ንቃችሁኛል! እናንተ ያው፣ አንተ መግባት ትችላለህ። እመዬ፣ ከዚህ በላይ እንድትጫወትብኝ አልፈልግም። ከፈለገች እስር ቤት አስወር ብለኝ። ከዚህ በኋላ ባንድ በኩል እኮ ምስክር ያለው እውነቱን ነው። ምንድን ነው እስኪ ስሜቱን ንገረኝ በራስ ሲሆን ያማል አይደል አየሁ አይደል ሲያጨር። አሁን ደግሞ ቀጣዩ ፍርቱና ናት። ቆይ ወይ፣ ለምንድን ነው እዚህ ይዘሽኝ የመጣሽው? ሌላ የምታርፍበት ክፍል አለ ብለሽኝ አይደለም? አይዞ፣ ምስክር ምንም አላረግህም? እና ድሮስ ምን ልታረጊኝ ያስበሽ ነበር? እኔ የምልህ? ቆይ አሁን ፍርቱና ታፈቀኛለች ብለህ ነው እንዴ የምታስበው? ባፋው አውጥታ አባት ነግረኝ፣ በሁኔቷ ተረድቻለሁ። ጥሩ፣ እንደዛ ከሆነ ለአንተ ያላትን ስሜት የምታውቅበት ትክክለኛ ሰዓት ነው። ማለት ቆይ ምን አስበሽ ነው ከኔ ጋር ፍቅር ፍቅር ትጫወታለህ? ልክ ፍርቱና እና ታዲ እኔ ላይ እንደተጫወቱብኝ ማለት ነው። ቆይ እንዴት ነው እና ፍርቱና አንቺ ላይ ተጫወቱብሽ? ታውቃለህ፣ ምናልባት እኮ አንተ ልክ ልትሆን ትችላለህ። ያቺ ፍርቱና ለታዲ እኮ ፍቅር ላይኖራት ይችላል፣ ትችላል። የውሸት ባልና ሚስት ሆኖ ነበር። ፍቅር ቢኖራትማ ኑሮ ወንድሟ ዚህ ቤት በመጣ ሰዓት የውሸት ሳይሆን የእውነት ባልና ሚስት ባልና ሚስት ትጫወት ነበር። አሁንም ቢሆን ታዲዎስ ፍርቱናን ነው ቢወዳት ኖሮ ይህን ሁላ ግፍ እሷ ላይ ለምን ማራገፍ አስፈለገ? ምናልባት ፍቅሩ ያለው እሱ ላይ ሊሆን ይችላል። ማለት ፍቅሩ ያገረሸበት፣ ምናልባት ከአንቺ ጋር እያለ ተጋብቶ እንዳይሆን። ታዲዮስን አውቀዋለሁ። በጣም እለኛ ሰው ነው። እኔ እስከማውቀው ድረስ ከኔ ጋር እለህ የሚያጋባ ምንም ነገር አለ? ኧረ አለ። ምናልባት ምናልባት... ምን? ይቅርታ፣ ይህንን እንኳን ለአንተ መናገር የምችል አይመስለኝም። እኔ ከሄድኩ በኋላ የተፈጠረ ነገር አለ እንዴ እንዲ ለዛውም በጣም ትልቅ ነገር ነው በራይን እንዴ ምን ሆነሻል አንቺ ይልቅ በርሽን ሳያንኳኳ ቀጥ ብሎ የመጣ እንግዳ አለ የምን እንግዳ የምን እንግዳ ምስክር የብሪቱ ፍቅረኛ ሆኖ መቶልሻል? ይገርምሻል የዚህ ቤት ኮሜዲ መቼ ማለቀ የለውም። ግርም ነው የሚሉኝ፣ ተከትሎ ከብሪቱ ጋር ቀጥሎ እዚህ ቤት ምጠት፣ ኧረ ምን ቤቷ ብቻ መኝታ ቤቷ ገብቶልሽ እኮ ነው የምልሽ። ምንድን ነው የምትውጠባለች? እየመረሽን ነው የሚል ነው ደነገጥሽ? በደም ግጭት ሳይሆን ገርሞኝ እኮ ነው። ለማንኛውም ተመስገን ፈጣሪ። በእግር በፈረስ ስፈልገው እያንከባለለች ቤቴ ድረስ ይዛል ይመጣች። ተመስገን ጌታዬ። በአንዴ ካሮቶ ወደ ሮናልዶ ተሸጋግሬያለሁ። እንግዲህ እየመረሽን ነው ግን የምታወሩ ጠባለች። እኔ እኮ ምታወሩኝ ምንም አላምንሽም። በእርግጥ ክፍሏ ይዘው ገብታለች እያወጣችሁ ግን አይመስለኝም። አረ ምን ያልኩሽ መስሎሽ ነው? እኔ አልጋ ላይ ነው ያልኩት። ያው የወንበር ያልጋው ጫፍ ላይ ነው ተቀምጦ የነበረው። ቆይ አንቺ ይሄን በምን አወቅሽ? አሁን ጠባለች፣ እንዴት አወቅሽ ትባላለች። በእርግጥ ወረኛ ሆኝ አልነበርም፣ ድንገት አጋጣሚ በክፍላቸው ሳልፍ ነው ወሬው ጆሮ ላይ ጥልቅ ያለው እንጂ መስማት ፈልጌ አልነበረም የሰማሁት። ያው ታቃላችሁ፣ ጆሮ ሰፊ ነው፣ ወሬ ይስባል። እና ምን አወሩ? ቀስ ምነው እንደዚህ ለመስማ አጓጓሽ? ረ ያልጓጓ፣ ይልቅ እስኪ ፍርቱና የእውነቱን ንገሪ። ከዚህ በኋላ ምስክርን አትፈልጊውም አይደል? ለነገሩ እንዴት ትፈልጊዋለሽ? አሁን ላይማ ከጋሼ ጋር እፍ ያለ ፍቅር ላይ ነሽ። ያው ቤሪም እዚህ ይዘው የመጣችው ጋሼን ለማናደድ መሆኑ ግልጽ ነው። ቆይ ግን አንቺ ይሄን በምን አወቅሽ? እና ቤሪ ምስክርን አፍቅራው ነው ልትይኝ ነው? እንደዚህ ከሆነ የእውነት ፍቅር እውር ነው ማለት ነው። ግን እኔ በጭራሽ አይመስለኝም። በእርግጥ እንዳልሽው ታዲን ለመበጥበጥ ነው ይዛው የመጣችው። ቆይ ግን እሱስ እንዴት ተከትሏት መጣ? እሱ ደግሞ ያው በተራ አንቺን ለማናደድ አስቦ ይሆናል። እኔ ለምን እናደዳለሁ? ጋሼ ስለምን ይናደዳል? ታዲ ማኔን እንዳይቀማው ስለሰጋ ነው። ቢያንስ እነዚህን ውብ ቃላቶች ከአንቺ መስማቴ ጥሩ ነው። እስኪ ተይኝ እባክሽ፣ አሁን ላይ ነገሮች በሙሉ ተደበላልቀዋል። ማለት ዝም ብዬ ነው ቆይ ይልቅ ምስክር እና ቤሪ ሲያወሩ የሰማሽው ምንድን ነው በእርግጥ ነገሩ ያስቃል በዚህ ሰዓት ምንም የሚያስቅ ነገር ቢኖር ነው ያልስቅ? አንቺን ለማስቀናት ቤሪና ምስክር ፍቅር ሊጀምሩ ነው አይገርምሽም ላምባሉ አለበት በት ለቀማ ደህና ነህ። ሊወቅሱኝ ከሆነ የመጡት እባክዎትን ጨዋታዬን ይመልሱልኝ። ልወቅስ ካልነበረማ መጣጤ ልጠይቅክ ነው። እኔ ግን እርስዎን ልወቅሶ ትፈልጋለሁ። ምን አድርጌ? ልጅን እንደ ልጆት እንደማየውኝ ያውቃለሁ ግን በዚህ ልክ ለልጆት ማድላቶት የኔን ህይወት እያበላሸብኝ ነው። ልረሳት በጣም እየተቃረብኩ ነበር። የዛኔ እርሶ ደውለው ፍርቱናን አግኛት ብለው ባይደውሉልኝ ኖሮ ልረሳት በጣም ጥቂት ነበር ይቀረኝ። የምታወራው እየገባኝ አይደለም። እንዴት ለሰከንድ እንኳን ለኔ አልተጨነቁ? እኔ ኮ ከፍርቱና ጋር እያስመሰልኩ አልነበር። ልክ ነው፣ በጣም ራስ ወዳድ ነበርኩ። በእርግጥ ወቀሰው ተገቢ ነው። የኔ ልጅ ግን በዚህ ሰዓት ምን መፍጠር እንችላለን? እርሶ ምንም ማድረግ አይችሉ ይሆናል እኔ ግን ልቤ ተሰብሯል ከፍርቱና ሲለዩኝ ዳግም እንዳይጠገን አድርገው ሰብረውታል። ግን እኮ ፍርቱና ድሮም ያንተ አልነበረችም፣ የልጆትም እኮ አልነበረችም። ይህን ደግሞ አሳምረ ያውቃል። አሁንም ቢሆን ፍርቱና ለታዲግ ጊዜ ማሳለፊያ ብቻ ናት። አይደለችም ልጄ ናትማማ ፍርቱና ለእሱ ገረዱ ብቻ ናት። አሁን እኮ ሁለቱ አብረው ናቸው። ለዚህ እኮ ነው ቤሪ አሁን ነገሮችን ሁሉ እያማታች ያለችው። እኔ ፍርቱና ነፃ ለማውጣት ነው የመጡት። ቤሪ አጋጣሚውን ባትፈጥርልኝም የሆነ ሰዓት ላይ የሆነ ምክንያት ፈጥሬ ይመጣ ነበር። እኔ ከቤሪ ጋር ለመሆን አልመጣሁም፣ ግን ደግሞ ከዚህ አልሄድም። ፍርቱናን ትቼ የትም አልሄድም። አውቃለሁ እርስዎ እንግዳውቶኝ እንድቆይ አይፈልጉም፣ ግን ደግሞ ባልፈልገውም ከቤሪ ጋር እያስመሰልኩ ቆያለሁ። አንተ ሰውዬ፣ ከኔ ምንድን ነው የምትፈልገው? አንቺ፣ ለአንቺ ስንልሽ ከዚህ የት ሄደን የት ሄደን ስልክ እናውራ እንዴ? አረ ዞርቤ ካፌ ውስጥ እገባለ እንዴ? የባለፈው ሸበላ ነው አደል የደወለው? ቆይ ምን አርጊ ነው የሚልሽ? እንደው ብርትዬ፣ እንደው ምን አለበት ይሄ ዱቄትሽን ቀነስ ብታረጊው። ማለቴ ውበትሽን እንዲቀንሰው ብዬ እኮ ነው። ወንዱን ሁሉ እኮ አፋጀሽው ብርዬ። ጋሼ አለ እንደ ማለቴ አዲሱ ጋሼ ምስክር ይዬን ነው ምልሽ አዲሱ ጋሼ ፍርቱና ናት ሂጂና ሰልይልኝ አለችሽ። አረ እኔ እኔ ልሰልለው ሳይሆን ያው ስለናፈቀኝ ነው ዞር ዞር ብዬ ላየው የመጣሁት።

የአንችን ሰውነት ስነቃቅል አልገኝም፣ ይሰለቸኛል ብርዬ መነቃቀልም ይሰለቻልን። አንቺ ወሬም ታይና በደንብ አዳምጪኝ። ደህና ነገር የምታወር ያመስል ማለቴ ያው አንቺም ከወሬ አዘይም ብዬ ነው። ቅርች መሰለሽ፣ ግን የሰራተኛው ሁኚ ከፈለግሽ ደግሞ ጠቀም ያለ ገንዘብ ልከፍልሽ እችላለሁ። ደግሞ መጀመሪያ ያመጣሁሽ እዚህ ቤት እኔ አይደለሁ እንዴ? ስለዚህ ከማንም በፊት የማውቀሽ እኔ ቤሪ ነኝ። እንዳለቀ አርቴፊሻል ጸጉርሽ ነቅለሽ የጣልሽ መቼም ይቅርታ እንድጠይቅሽ አትጠብቂም አይደል? ምነው ብርዬ የሚያበስልልሽ ሰው ማለት የሚያበሳስልሽ ሰው አጣሽ እንዴ? እኔ ቤሪ፣ ገንዘቤን የጨነቀው እኔ ለአንቺ የስራ ድል ልክፈትልሽ ብዬ ነው እንጂ ሼፍ መቅጠር እኮ አላቃተኝም። እንደው የሚያሳዝነኝ እኮ ወንድምሽ ይህን ነገር ሳይ መሞት እኮ ነውይ ጀመረች ደግሞ ነገርሽን ልታጣመሚ። ብርዬ ምን ላድርግ፣ ያው አርባው ስለደረሰ ላስታውስሽ ብዬ እኮ ነው። እንደው ለነገሩ አንቺ ከነገር ውጭ እኮ ማስታወስም መደገስም። አሁን ሰራተኛ ትሆኛለሽ ወይስ አትሆኝም? እንደው የሆነው ሲሆን እንደው ለማን ነው ሰራተኛ ማለቴ ምስክርንም ይጨምራል? ምን ነው ለሱ ማብሰል ትፈልጋለሽ እንዴ? አይ እሱ እንኳን የሚጠበስ ጠብ የሚደረግ ነበር። እውነቴን ነው ምስዬኩ ወንድ ተኮርኩ ጅንኮራ ያለ ወንድ ምስዬ እንጂ ሸንቁ ጤስ። ውይ አንቺ ደግሞ ምንና ምን ነው የምታወዳድሪው? እንደ እንዴ ሻንቁዬኩ ሚዛን የሚደፈው በሰውነቱ ብቻ ነው። ወሽ ጠባለች፣ ወሬ ሁሉ ግን ከወንድ አይወጣም። በቃ አይደል ወንድነቱ ደግሞ ያው የወንዶች ሩብ አካፋይ በጠባለች ቢያሁም ከዚህ ሂጂ። ድሮውንም ድሀ ሲያዝኑለት አይወድም። ሂጂ ከዚ ውን ምን ላርግ ብለሽ ነው? ያንች ግርፍ ግርፋ አይደለው ሴት መቀባጠርሽን አቁሚና ከዚህ ሂጂ እያልኩሽ ነው። እንዲህ ብሪቱ ተይ ሁላችንም አላየንም። እንዲህ እኮ ድሃዎች ነን ማለቴ፣ ኮከብ አሁንም ድሃ ነን ብቻ ብርዬ፣ ግርም የሚለይ ነገር ባለፈው ልጁ ሳገኘው ብርዬ የኔት ነው የምታቃት ብለዋለሁ። ቀበሌ የድሃ ድሃ ድሃ ልታወጣ አመታ ሀያ ሺ ብር ጠይቀት ሀያሺ ብር ሰጠችኝም። እሱን ጥየቃ ነው የምመላለ። ሰውን እሷ ጋር አላለኝም። አንቺ ድሃ ድሃ ድሃ አይ ብር እንዲህ ነበር የተቁለጨለጽሹ፣ የዳዳው ጊዜ አይ ብርየ ምንም ቢሆን ኮቪድሽ አስታውቃለሁ። እንግዲህ ምን ላድርግ አሳቅሽ። እኔ ደግሞ አሳዘነኝና አሁን እኮ ሀብታም ሆናለች እድሜ ለወንድሟ ለካ እንደ አፈሩን ገለባ ያድርግለትና ወንድሟ ወንድማማች ነው ብዬ ለራስ እያሰብኩ ስስቅ ነበር። ብርዬ ምን አይገርምሽም? እኔ ራሱ ደንግጬ እንደሱ ነበር ያልኩት። ቤታውን ባሳይ ምን ታረጋለ ስለው ያው ለጊዜው ዝም ብዬ ሀያ ሺ ብሩን እንቀበላለሁ አላለኝ መሰለሽ። ከዛ ልጅ ጋ አሁን እየተገናኘሽ ነው። እና ሳላገኘውን ይህን ሁሉ ነገር የምዘበዝብልሽ፣ ልጨርስልሽማ። ለአንተ ቤቱን አሳይቼ ሀያ ሺ ብሩን ከምትበላ ለምን እኔ እዚህ ወሬውን አቃጥሬ ሀያ ሺ ብሩን አልበላም ብዬ አሰብኩኝ። አፍሽን ለመዝጋት ሀያ ሺ ብር ጉቦ እየጠየቅሽ ነው? ያው ቀበሌ ከሚወስደ አይሻልም። ቆይ ግን ይሄን ነገር ለሌላ ሰው እንደማትናገር በምን እርግጠኛ ነው? ውይ ተናግር ያለው እኮ ፍቅረኛ ያላት ስለው፣ ታዲያ ምንም አልመሰለውም። ያው እንደተበላ አቁብ። እሱ እንደተወሽ እርግጥ ነው፣ ግልጽ ነው። ያውን የምላሳም አይደለው ወይ ምናልባት ምናልባት፣ ምን አይ፣ ያው ምናልባት ልጁን ቤት ይዞ ስመጣ ጠባች አታረግም አታረክም። ወይኔ ጉድሽ! ብሪ ማለት ብሪቱ እያላበሽ ጭምር እኮ ነው። አይ፣ ይሄ ነገርማ የፍቅር ብቻ አይመስልም። እሺ፣ እሺ፣ እሺ፣ እሺ ነፃ ገበያ ማለት ነፃ ወሬ ገበያ እኮ ነው። ብርዬ፣ ወይ አንቺ ልጅ፣ አሁን ሰው ብጆ ጭቅ ባረግሽ ደስ ይለኛል። ውይ ተይ ብርዬ፣ ጥፍርሽ እንዳይናቀልብሽ። ማለት ሪል ጥፍር ሲሆን እኮ ነው የሚቦጫጭቀው። እንዴት ነሽ? ሰራ የለም እንዴ? ሀሳቤ እዚህ ሆኖ እኮ ስራ ሊሰራ ነው። ሀሳብ ብቻ ሳይሆን ምስክርም እዚህ ነው ያለው። እዚህ በመሆን ደስ ብሎሻል እንዴ? አንተ እዚህ ብቻ መሆንክ ነው ደስ የሚለኝ። እባክህ ደግሞ አትስበረኝ። እስካሁን ይቆጨኛል። ልጠላክ በጣም ታግዬ ነበር። ልክ እኔ ለወደሽ እንደታገልኩት ማለት ነው። አቃተኝ። ድጋሚ በፍቅር ላለመሸነፍ ብሞክርም አቃተኝ። የቼርጉም እዚህ በመምጣቷ በፍጹም ራሴን ይቅር አለው። ፍርቱና ግን አሁንም አንተን ከቅፌ እንደምትወስድብኝ አውቃለሁ። ስለዚህ ሰምተሻል ማለት ነው። እታለም እኮ ከእኔ ምንም ነገር አትደብቀኝም። ቆይ ግን ይሄ ነገር እንዴት ነው የሆነው? ድንገት ወንድሟ ቤት ውስጥ ገብቶ ሲር መጠመጥ እቃ ሲፈልግ ነበር ነው የደረስኩበት። ሳያስበው ከኋላ ጭንቅላቱን በዱላ መታወት። በኋላ ነበረ ቤሪ ስትመጣ ለካ ረጅም ጊዜ ስደት የቆየ ወንድማ መሆኗን ያወቅኩት። ከዚያስ ሁሉንም የማየነግራኝ አለች፣ ከአንተ አንደበት መስማት ፈልጌ። ከዛ በኋላ ቤሪ የምታውቃቸውን ሰዎች ጠርታ ሬሳውን ጫካ ወስደው ቀበሩት። እባክሽ ከዚህ በኋላ ስለዚህ ጉዳይ አታንሽብኝ። አንተ ግን አስከሬኑ ሲቀበር አልነበርክም አይደል? እንደሞተ እርግጠኛ እራሴን ታዲያስ የሰው ነፍስ አጥፍቷል። ለዚያውም የቤሪን ወንድም። ይሄ በፍፁም የማይታመን ነገር። የእውነት የሰማሁትን ለማመን ከብዶኛል። ግን ምናልባት ይህ ነገር እውነት ከሆነስ? ተው ምስክር፣ ፍርቱናን በዚህ አይነት መንገድ ማግኘት የለብህም። ግን ደግሞ ከማንም በላይ አፈቅራታለሁ። ያለ ፍርቱና ህይወት ባዶ ነው። እርግጥ ይህን አጋጣሚ ልጠቀም አልጠቀም አላውቅም። ግን ከዚህ በኋላ እሷን ካጥ አብዳለሁ። እብዷ መታለች። አንተ ግን ሳይናፍቀር ዘንድሮም ከዚህ ኩራት ጋር ልብህማ ይፈልጋሉ። ታዲያ ኩራት ምን ያደርግ አላሉ። መቼም በቤሪም አሊያኮን ልታጫቡት እንደመጣ ግልጽ ነው። እኔ ቤሪም ፈልጌ አልመጣሁም። እንግዲህ ያው የምትያዟን እርግብ እያባረርክ ነው። በሱ እንኳን ብዙ እርግጠኛ አትሁኝ። ረጋ ብለህ ማጣጣሙን ትተህ እንዳሞራን ነጥቀህ ልትበላ ነው። እኔ ላንቺ አልሆንሽ። ሲጀመር አንቺ ስርዓት የሚባል ነገር ምንም አልፈጠረብሽ። የሰው ሚስት መንጠቁ ነው ላንተ ስርዓት? ማነው? የሰው ሚስት ፍርቱና ናት እንጂ ብሪቱማ የህዝብ ናት። አይ ብሩትዬ እንደው ቅላቷ ያዛት እኮ እንጂ ከችባል ትንሽ መለስ እኮ ነው የምትለው ያ ሜካፕ እኮ ያዝ ያረጋት ነገርኩሽ እኮ እኔ ከፍርቱና እንጂ አሁን ካልሻ ሴት ምንም የለኝም ምን ፍርቱን አስብቶ? አመሏ ነው እንጂ አሁን ማን ይሙት መልኳ ከእኔ በልጦ ነው ዋናው አመል ነው ሲባል አልሰማሽም እና ታዲያ ምስዬ የሆነች ከርከሮ ነገር ፈልገህ ቀሚስ ለብሰህ ማለቴ አስለብሰህ ለምን አታገባትም? አይ፣ ወንዶች እኛ መልካና ባህሪ ነው ትሉና፣ ግን መልኳ ምጥጥ አርጋችሁ ከጨረሳችሁ በኋላ ዲያክስላታላችሁ። ቆይ አንቺ ሴትዮ፣ ግን እኔ ምን አድርግ ነው የምትይ? አይገርምም። ሳንጠናናማ ምንም ነገር አይፈጠርም፣ ምንም እኮ። ግልጾኝ፣ ዝም ብዬ ባውራክ፣ በጣም ክብር ያለኝ ሴት ነኝ። እሺ፣ ያው ተጠናንተን፣ ጊዜ ሰተን፣ አስበንበት፣ አብረን አሳልፈን፣ ትዳር ውስጥ ከገባን በኋላ ነው ሁሉ ነገር የሚፈጸመው። ለማንኛውም እባክሽ እኔንቴ ያው እናንተ ወንዶች ባትገቡ ባትገቡኝም ማለት ነው። ደግሞ ባትገቡ ስልክ በጊዜ እንዳይመስል። አንቺ ደግሞ ለሷ ምን አገባሽ? አንተም ፍርቱን አንተ ተዋታ። ለራስሽ ተገላልጠሽ ምን የሚገለጥ ነገር አለሽ? ቆይ እኔ የምልም እስዬ እስኪ እንደው ባታጠናኝ እንኳን ለምን ገለጥ ገለጥ አርጋ አታየኝም? አረ እባክሽ፣ አንቺ ልጅ ተፋች። እንደ ድሮስ እናንተ የተገላለጠች እንጂ ግልጽ ሴት መች ትወዳላችሁ? ፍርቱናን እንደማላገኛት አሳይሻለሁ። ደግሞ ማንዎችን ወፈፌ ፈተው የሚለቅብኝ? ምነው አንተ አጉል ትወደድኩኝ ብላ የብብቴን ጸጉር አበጠረውልኝ አልክ? አይገርምም? ምስክር እንዲሁም ከዚህ በኋላ በጣም አስጠልታኛልሽ፣ አልፈልግህም። መቼም ፍርቱና የሰውን አታገኛትም። በኋላ ግን እዚች ብሪቱ ላይ ጥሎክ የጠባለች አለ የጠቡሽ ያለ ያስብልክ ወደ ላይ ረጭቼ ባለ ያጠ ያለስላ ድጋሜ እንዳላጣክ እየፈራው ነው። ቤሪን ነው የምትፈሪያት? ከእሷ ውጭ ምን የሚያስፈራኝ ነገር አለ? ደፍራ እንኳን እንደዚህ አታደርግም። በፍፁም አታስይዘኝም። ምናልባት ግን ፍቅራችንን እንደዚህ ጋድ ባናወጣው መልካም ነው። ከዚህ በኋላ እንኳን ከምንም መደበቅ አልፈልግም። አብረን እንደዚህ ስንሆን አይታ ሂዳ ለፖሊስ ብታመለክትስ? ምናልባት በጓሮንበር ልትገባ ትችላለች እኮ። ለፖሊስ ከተናገረች ከዚህ ቤት እንደምትወጣ ስለምታውቅ ደፍራ እንኳን ይህንን አታድርገውም። ታዲ ግን እኮ አንተ ስትገድል የሚያሳይ ምንም ማስረጃ የላትም አይደል? በርግጥ ልክ ነሽ። ቆይሽ አንተ ይህን ያህል ለምንድን ነው አሁን ድረስ የምትፈራው? አሻራክ አለ እንዳይባል ይህን ጊዜ አስከሬኑ ወደ አፈርነት ወደ አጽምነት ተቀይሯል። ገዳይ መሆኔን ለፖሊስ ከተናገረች እኮ ፖሊሶቹ ሲያፋጥጡኝ በዚህ ፈሪነት ማልናገር ይመስልሻል? ይሁ ልክ። በቃ እኔ ገዳይ አይደለሁም ብለህ ሽምጥጥ አድርገካል። ከዛ ሁሉም ነገር ያበቃለታል። ምኑ ነው የሚያበቃው? ገና የጀመረን ይመስሉኝ። ቆይ፣ አንቺ ባሌ ወንድምሽን እንደገደለ ማስረጃ አለሽ? ንገረኛ፣ ማስረጃ አለሽ ባሌ? አዎ፣ ባሌ። ስለዚህ ሁሉንም ነገር ነገረሽ ማለት ነው። በጣም ጥሩ እንግዲህ ጨዋታው በደንብ ከረዋል ማለት ነው አቁሙ እባካችሁ ሁለታችሁ ሳልፈልግ እልህ ውስጥ ከታችሁኛል እንግዲህ የሚሆነውን አብረን እናያለን ምን ሆነች ነው ፍርቱና ለአንድ ጊዜ እንኳን ስሜቷን አትቆጣጠርም እመኔ ታዲያ ምንም ነገር አታመጣም ምንም መጣች፣ መጣሽ። እንመጡ የእግሩ አላሙ ቅሎት እንዴ፣ ቢያንስ አንቺ እንኳን እንደደከመኝ ወቂልኝ እንጂ አቅሎታለሁ። እኔ እረዳሁታለሁ። እርስዎ ማለት እኮ እንኳን ለራስዎት ለእኛም የሚተርፉ ሰው ኑት። ዘንድሮስ ለራሴ መሆን አቅቶኛል። ይልቅ ፍርቱና ቀድም የሆነ ነገር ስታወራ ሰምቻለሁ። ደሞ ምን ሰማሽ? ድንገት አጋጣሚ በክፍላቸው ሳልፍ ነው የሰማሁት። እኔ መስማት ፈልጌ ክፋት አስቤ ወሬ ለማዳመጥ ፈልጌ አይደለም። ድንገት አጋጣሚ ጆሮ ጥልቅ አለ። ምንድን ነው? ደረቱ ላይ ተለጥፋ ይመስለኛል። ፍርቱና ታዲ ደረት ላይ ሲያወሩ የነበረው አወራራቸው የተለጣጠፈ አወራር ነው እና ደረቱ ላይ ተኝታ ይመስለኛል። ብቻ እንደዛ ነው ስታወር የነበረው። እስኪ ማብራሪያውን ተይና ወደ ወሬሽ ግቢ። ፍርቱና ለታዲ ምን አለችው መሰለሽ ብሪቱ፣ የእውነት ወንድሟ እንደሞተ ማለት እርግጠኛ ነኮይ ስትለው ሰምቻለሁ። ማለት ማለት አትይ ለምን ቆይ፣ እኛ ራሳችን የደንብ ፖሊስ ጣቢያ ወንድሟን ገላለች ብለን ለምን አናመለክትም? ማለት የእውነት ሞቶ ከሆነ ጉዳን እናያለን ማለት ነው። ስልኩን በጭራሽ እዚህ ሰፈር ውስጥ መምጣት የለብህም። ያቺ ጠባሪት የጠረጠረችው ነገር ሳያንስ ያቺ ፍርቱና ደግሞ ደህና አርፎ የተቀመጠውን ታነሳሳብኛለች። ወይ ምነው ግን እኔ አሁን ለሰው ክፉ ነኝ? ምነው እንደዚህ ሰው ሁላ ጨከነብኝ አንሶ ደሞ አንተ ምን ሆነህ ነው ፍት? እንደዚህ ዘብዝፈው የመጣው ታዲዮስ፣ ወንድምሽን ገሎታል የተባለው እውነት ነው?